ታይ ውደረትሽን ይቅር አትግለጩው አይታይ ታፋሽም ላዳም አይን ወበረካቱሁ። ነው ውድ እና የተከበራችሁ ውድ ተመልካቾቼ እንደምናችሁ ሰላም ናቸው? እኔ ሰላም ነኝ አልሐምዱሊላህ። እንግዲህ ዛሬ በአዲስ ቪዲዮ ቀርቤ ብያለሁ ማለት ነው። እንግዲህ በሁለት ነገር መጥቻለሁ። አንድ በናሁም እና ሁለተኛ ደግሞ በሩታ ጉዳይ ማለት ነው። ናሁም ናሁም ተብየው ብቻ እኔ ምን እንደምል አላውቅም ማለት ነው። እና ጭራሽ ልጅ እንወስድ ያለን አሉ ጭራሽ ልጅ ይወስድ ማለት ነው ናሁን እስኪ ከገባህበት አንተ መጀመሪያ ውጣና ከዛም በኋላ ልጅ እንወስድ ያለው ብለህ ልታወራት ትችላለህ ማለት ከዛ ወዲህ ግን ልጅ ልጅ ወስድ ያለው ብለህ የምታስበው ማሰብ ጥሩ አይደለም ማለት ነው ልጅ ከእናቱ ጋር እንጂ ከአባቱ ጋር ማደግ የለበትም ልጅ ልብሱ ቢቆሸሽ እናት ናት የምታጥበው ቢርበው የምታጎርሰው እናት ናት ገላውን የምታጥበው እናት ናት። እንቅፉ ቢመጣ የምታስተኛው እናት ናት ማለት ነው። ሁለ ነገሩን ወጣን ወረዴን ዋጋ ከፍላይ የምታሳድገው እናት እስከሆነሽ ድረስ አባት ልጅ ሊንከባከብ አይችልም ማለት ነው የሚንከባከበው። እርግጥ አባት የጎደለን ነገር ማሟላት አለበት፣ ለእናት ማቅረብ አለበት። እናት ደግሞ ሰርታ ማቅረብ አለባት ማለት ነው። ስለዚህ አባት ልጅ ሲተኛ ልጅን ሽሹ ብሎ ማስተኛት አይችልም። ሲረባው ደግሞ ምግብ ሰርቶ መስጣት አይችልም። ልብሱ ሲቆሽሽ ልብሱ ማጠብ አይችልም። ገላውም ማጠብ አይችልም ማለት ነው። ስለዚህ የሴት እስከሆነ ድረስ ልጅን እንክብካቤ ማድረግ ያለባት እናት ናት። 18 ዓመት እስከሞላው ድረስ ልጅ ከእናቱ ጋር ማደግ እንጂ ያለበት ከዛም በታች ለአባት መስጠት የለበትም ማለት ነው። ምክንያቱም ብዙ ነገሮች አሉና እናት የምታስፈልግበት ሰዓት፣ የእናት ፍቅር፣ የአባት ፍቅር ያስፈልጋል። በተለይ በተለይ ደግሞ እናት ማለት ነው ብዙ ነገሮችን የምትሸፍነው እምዬ እስከሆነች ድረስ ከእናቱ ጋር መለያየት የለበትም። ተፈለግ ካንተ

ልጅ ወስድ ያለው ብላ የምትለው ነገር የማይሆን የማይሳካ ነገር ነው ማለት ነው። ሲቀጥል በሩታ ጉዳይ ደግሞ ማለት ነው በሩታ ጉዳይ ደግሞ ሩታን የሚያስፈራሩ የዚች ግን ያሉ ዘመዶች ሩታን ያስፈራራሉ ማለት ነው። የእናንተ ልጅ መታ በሰው ሰማኒያ ላይ፣ በሰው ትዳር ላይ፣ በሰው ህይወቱ ላይ መታ ገባች እንጂ ሩታ በሰው ህይወት ላይ ሂዳ ገብታለች እንዴ? አልገባችም እኮ በሰው ህይወት ላይ ሂዳ በሰው ህይወት ላይ ሄዳ አልገባችም። የእናንተ ልጅ ናት ሰው ህይወት ውስጥ ገብታ እየተጨማለቀች እየተንዛዛች ያለችው ማለት ነው። አልፈራ አልጠረጥር ብላ አለም ምድሩ እያያት የሰው ፊት የሰው ጉንጭ እየሳመች ኡኡ ያዙ፣ ይልቀቁኝ አለችው ማለት ነው። ለማንኛውም የሩታ ዘመዶች ትግስት አብጁ፣ ሩታን መከሯት ለልክሽ አብርሃም ባይሆናትም እንኳ እልኳን በላ ለሷ አለክ ስትል ተባሏ ጋር መታረቅ አለባት ማለት ነው። ለዚህ ለወድህላ ለሄርሜላ ለምትባለው አሸሽ ባይ ለሷ ስትል መደብለቅ አለባት ከባሏ ጋር መታረቅ አለባት ማለት ነው። ምክንያቱም አብርሃም ነገ ዛሬ ጀምሮ እንደዚህ ሆነ ነገ ለልጁን ፍለጋ ሄድና በልጁ ይታረቃል። ልጁን ሲያይ ይታረቃል በማለት ነው። እርግጥ ነው ወይ ወልደ አይራራቅም፣ መካከላቸው ድንበር አለ እሷም መግፋት አትችልም፣ እሱም መግፋት አይችልም። ያንን ድንበር ድንበራቸው ሽማግሌያቸው ደግሞ ልጃቸው ነው። እሱም ልጁን ብሎ ሲመጣ፣ እሷም ልጇን ብሎ ስትመጣ፣ ልጁ ደግሞ ሁለቱንም እናቱንም አባቱንም ሲያይ እዛ መካከል ላይ ልጅ ሲስቅ፣ ልጅ ደስተኛ ሲሆን ለልጃቸው ሲሉ ማንንም ይከፋ ማንንም ይከፋ ማንም ይሁን ለልጃቸው ሲሉ ዋጋ ይከፍላሉ ማለት ነው። ስለዚህ ወዴርሽም ጠላሽም ሄርመን ላይ የምትባዩ ወዴላ ማለት ነው። ስለዚህ አብረሽ ነገም ዛሬም ለልጁ ዋጋ መክፈል አለበት። ሩታም እንደዛው ለልጇ ስትል ዋጋ መክፈል አለባት። ታሳይሁት ውስጥ ውጪ የምታስፈራሪው እንደሞ ስርዓት ያዥ ማንንም አንቺን የሚገድፍ የለም ዚህ ቦታ ላይ ማለት ነው። ምክንያቱም እንዲህ ወፍ ዘራሽ መተሸሰው ትዳር ውስጥ መተሽ ጭምልቃልሽ ማለት ነው። ጭምልቅ መጀመሪያ ሲጅና ተንቀሳቀሽ ማለት ነው። ስለዚህ እኔ እንደራሴ የምናገረው ነገር ቢኖር ሩታ ላይ ምንም ጥፋት የለባትም። ብዙ ነገሮች እንችላለኝ። ብዙ ጉዳቶች ደርሰውባታል። ብዙ በደል ደርሰውባታል። ብዙ መገርፈ ደርሰውባታል። ባሏን እዛ እየሳመች ባሏን እያቀፈች ባሏን አቅፋ አይኗ እያየ እየሳመች እያየ በሶሻል ሚዲያ ያንንም ሁሉ ተራ እንዴ! እኔ ምን አደረኩ? እኔ ምን ሰራሁ? እኔ ላስታረቅ ነው እንዴ? አይንሽ አያይም እንዴ? ሄርሜላ ማምን እየሰራሽ እንዲሆን ስለዚህ ሩታ ላይ ምንም ጥፋት የለባትም፣ ምንም ችግር የለባትም ሩታ። ስለዚህ ከሩታ ጭንቅላት ላይ ውረጂ። ሩታን የምታስፈራሩበት ደግሞ አቅሙም ቅዋውም ቀዱም የላችሁም ማለት ነው። ምድረ ሽልጥለጡላ ምድረ ልክስክስ። ስለዚህ ከሩታ ጭንቅላት ላይ ወረድ ይበሉ ማለት ነው። አትር መጥመጡ አትር መጥመጡ እየገባቸው ሩታ እንደዛ አድርገራትን። ምድረበግ ምድረበግ በሩታን በክፉ የምታነሱ ሰዎች በጎች ናቸው፣ ርምጥምጦች

አስባችሁ ታል ታላቂቀትን ወላሂ፣ አንድ ሰው ስ ሰው ትዳር ውስጥ ገብቶ የሰው ትዳር ለማፋራት ተነስተው እያሉ እንደገና ደሞ ዛቻ፣ ምን ምን ይሉታል? ዛቻው ዛቻውና ማስፈራሪያው ምን ይሉታል? እረ ወይኔ፣ እረ ወይኔ ቶ በሩማ ነቃላ እዛ ያቺ እንትና ሰሜራ የምትባል ወይ ዝም አትል፣ ወይ እሷ ተናግራ እንዲሁ ሰዎች አይወጣላት ጦሽ ብላ ተናግራ አይወጣላት እያለች ሶፊን ማሳገተችው በእሷ ጦስ ማለት ነው።